ታረቅ? አልፈልግም ያረገች ነገር ስላለ ያንን ብድር እስክመልስ ድረስ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖር፣ አይኗ ማየት አልፈልግም። እናንተን ቤት ከማገኝ ሳይታረቁ እንደዛው ተራርቀው ቀርተው እኔ ቤት ራሱ እኔ ደግሞ ምንም ያለውን ነገር እየመጣሁ ከአንተ ጋር እያየሁ ቤቱም ላይ እንደደረሰ እያየሁ ሰርፕራይዝ። በቃ ሰይድና ሱመያን አስታርቀሽ ትልቅ ጊፍት ይሰጥሻል ከድርጅቱ ሁላችሁም ታርቃችሁ፣ እኛ ደግሞ እንደ ድርጅት ሰላም ካወረዳችሁ ትልቅ ስጦታ ቤት ይሰጣችኋል። አያንቱ ከሱመያ ጋር ታረቁ፣ ሰይድና ሱመያን አስታርቂያቸው ተባለች ማለት ነው። እኔ ሰይድና ሱመያ ከሚታረቁ ሰይድና ሱመያ ታርቀው ቤት ከሚሰጠኝ እንደዚሁ ተራርቀው ሁሉም ነገር ይቅርብኝ። አሰላሙ አለይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? እንዲሁም ክርስቲያን ቤተሰቦች ሰላም ሰላም ሰላም ብያለው በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ውድ ፋሚሊዎቼ ሁላችሁንም አመሰግናለሁ፣ ስለምትከታተሉኝ፣ ስለምታበረታቱኝ እውነት ለእኔ ብርቅ ናችሁ። በጣም ነው ማመሰግነው። አስራ ሰባት ሺህ ልንገባ ትንሽ ነው የቀረን። አሁንም ላይክ ሸር፣ ሸር ላይክ እያረጋችሁ ሀሳብ አስተታችሁን ደግሞ በኮሜንት እያስቀመጣችሁ አብራችሁኝ ሆኑ እንደምታበረታቱኝ ተስፋ አደርጋለሁ። እንግዲህ አያንቱ ሰኢድ ፍለጋ ላይ ነው። እሷ ግን የሆነ ጊዜ ብቅ እያለች እንቆር ታርጋለች፣ አታርፍም። ሰኢድም ፍለጋ ላይ ነኝ ማለቱን አያቆምም፣ ወይም ደግሞ የሱመያ ያለችውን ነገር ለማድረግ ወደ ኋላ አይልም በማለት ከሀገር ሀገር ማለቱ አይተውም ማለት ነው። እዚህ ጋር ሳይድ ከሀገር ሀገር፣ እዚህ ጋ አያንቱ ነገሩን እያቀጣጠለችው። ሰይድ በቃ አንተ ከሀገር ሀገር መዞሩ ወጪ ከመከስከስ ውጪ ፋይዳ የለውም ብዬ ነው ማስበው። ምክንያቱም እንዳይገናኙ እፈልጋለሁ ማለትም ማለት ነው እንድትገናኙ አይደለም ይሄን ያክል የምትለፋው ሰይድ ይሄን ያክል ከሀገር ሀገር የምትዞረው እንድትገናኙ አይደለም ወይ ኔ ጥያቄ እሷ በተለያየ ጊዜ እየመጣች እንድትገናኙ እንደማትፈልግ ነው የምትናገረው ያ ነገር አንተ ምንም ሳይመስልህ ከሀገር ሀገር መዞሩ ወጪ ከማባከን ውጪ ምን አይነት ፋይዳ ይኖረዋል ሱመያ ላይ እኮ መፍረድ እኮ አይቻልም እኔ ከሰይድ መዞር አንጻር ሳየው ሱመያ በቃ ልጆቹን ታሳየው ይገናኙ የሚለው ነው የሚመጣው ውስጤ ላይ። እሷ ደግሞ የሆነ ጊዜ ጠብቃ መጥታ ነገሩን እንደ አዲስ ታደርገዋለች። እንደገና ሱመያ ሌላ ነገር እንዲሰማ ታደርገዋለች። አስባችሁታል። ባለፈ አሁን ባለፈ ሄዳ ቤቷ ድረስ እንደዛ ስላሰረቻት፣ ያንም ብድሬን ሳልመልስ ከእሷ ጋር ምንም አይነት ሰላም አይኖረንም ማለች ብድ ለመበቀል እየጠበቀቻት ነው ማለት ነው። አስቡ በቀ ባሌን አሳልፍ አልሰጥም። ባሌን እንዴ ብዬ ነው አሳልፍ የምሰጠው? ሁሉም ነገር ይቅርብኝ እነሱ ተራርቀው እኔ ሁሉም ነገር ይቅርብኝ፣ ቤት አልፈልግም ያለች ሴት ናት ማለት ነው እዚህ እያለች። እኔ ኮ ወላይ ተመልካች ራሱ በቃ አሁን ግራ ነው። የምር እውነት ለመናገር እንንጃ አዩ የምትናገረው ንግግር ሱመያ እንድትቀርብ ያደርጋት ሁልጊዜ ማለት ነው ያው ሱመያ ለሷአልህ ብላ ምናልባት ይሄን ሀሳብ ሰይድም ተጋርቷት ካልሆነ ይህች ልጅ የምትናገረው ልክ እንደ ባለፈው እንድናገር ተገድጄ ነው እንድናገር ተገድጄ ነው እንዳለችው። ምናልባት እንደዛ ካልሆነ እንደው ሱመያ ለሷ አለህማ በቃ ከባሌ ጋር ታርቂ አሳያታለሁ ብላ ብትልላለሁ። ግን ደግሞ እንዴት ይኖራል የሚለውን ሳስብ ደግሞ በጣም ነው ግራ ሚገባ። ጋይስ አስባችሁታል ዛሬ ዲኤምሲ ሪል ስቴት ላይ እንዲታረቁ ሲጠይቃት፣ በቃ ከታረቃችሁ ሰላም ካወረዳችሁ ሰይድም እንደዚህ ከሀገር ሀገር ከሚዞር አስታርቂያቸው፣ እሱም በጣም ያሳዝናልና አስታርቂያቸው። ሙቀቱ ጋይስ፣ ሰይድም ሀገር ሀገር ከሚዞር አስታርቂያቸው ሲላት፣ ይህኔ እንዲታረቁ በቃ ከሚታረቁ ሁሉም ነገር ይቅር ቤና ያለችው ማለት ነው። ይህን ነው እንግዲህ ያዩ አስተሳሰብ ይሄ ነው እና ሁልጊዜ ገንዘብ ገንዘብ እንዳለች፣ ለእኔ ይሁን ቤቱን ለኔ ያዙርልኝ፣ ቤት ለኔ ይግዛልኝ፣ እንዲህ ያርግልኝ፣ ብር በባንክ ያስገባልኝ፣ እማረግዘው ሁለት ሚሊዮን ወደ ባንኬ ሁለት ሚሊዮን ሶስት ሚሊዮን ወደ ባንኬ ካስገባልኝ ያረግዛለሁ እያለች ገንዘብ ገንዘብ እያጫወታት እሱ ምንም አልመሰለውም። እውነት ለመናገር ግን ልፋትህን ከንቱ እያደረግከው ነው ነው የምለው ሳይድ ማለት ነው። እስኪ ቪዲዮዋን እንስማ በትንሹ ተወዳዱኝ አይደለም እሱም ተጠቃሚ ተጠቃሚ እንደሆነ ባለቤቴ ስለሆነ የእሱም ቤት በስሜ ብታረግልኝ እና ያለውን ነገር እየመጣው ከአንተ ጋር እያየው፣ ቤቱ ምን ላይ እንደደረሰ እያየው፣ ሰርፕራይዝ በቃ እኔ ያስጨርሽ ይላልው ቤቱ ብዬ ያው ለሱ ካለኝ ፍቅር የተነሳ ቤቱን ባስረክበው እና ቤቱን የሱም ቤት ወደ ስሜ ብታዘዋውር ብዬ አሰብኩኝ እንዳሳብ እዚህ ጋር እኮ ትልቅ ድርጅት ላይ ነው። ያ ማለት እንደው ከመሬት ተነስቶ የባለ ቤት የነ ስራሽ ወደ አንቺ አናስተካልፍ። ለምን በስሙ የተገዛው አንቺን፣ በስምሽ ነው የተገዛው። አዎ ሰይድ ለአዩ ፈቅጃለሁ ብሎ የሚል ፊርማ ወይም ደብዳቤ ካልገለጸ ዝም ብሎ ከመሬት ተነስቶ አንቺ ስለጠየቅሽ የሰው ቤት፣ እዚህ ጋር ትልቅ ድርጅት ነው፣ ኃላፊነት አለበት ስለዚህ ኃላፊነቱን መወጣት ያለበት ድርጅት ነው። እሱ ፈቃደኛ ከሆነ መጥቶ ለአንቺ ማስተላለፍ ይችላል። ወይም ውክልና ወይም ለእሷ ነገር ለአንቺ የሰጠው ነገር ካለ እሱን ደውዬ ስለምጠይቀው በድርጅቱ ባለው ሕጋዊ መንገድ ወደ አንቺ ማንቀሳቀስ እንችላለን እንጂ ከመሬት ተነስቶ አንቺ መታሽ እንደዚህ ስላልሽና እንደ ድርጅት የሰውቤትና ቤቱን በስም ያደርግልኝ የሰሂድን ሪል እስቴቱም ማለት ነው ለእሷ ከተገዛላት ውጭ ያለውን ሰሂድ በስሙ ከሱ መያጎን የገዛውን የገዛውን ቤት በስም ያድርግልኝ እያለች ነው። ይሄ ያው የምናውቀው ነገር ነው። ሁልጊዜ ገንዘብ ገንዘብ እንዳለች ማለት ነው። ይሄ ነገር አይመለከተንም፣ በቃ ባለቤት አለበት። ነገር ግን በቃ ልጆቹ እንዲራራቁ የምታደርገው ነገር እኔ በግሌ በጣም ነው የሚያናድደኝ። በቃ ንግግሯን ሳይ በሰይድም እን ብዙ ጊዜ ደጋገመችው። ብዙ ጊዜ ደጋገመችው። እውነት ለመናገር እንዲገናኙ አትፈልግም። አስታርቂያቸው ሰላም አውርዱና ጊፍት ከድርጅቱ ቤት ይሰጣቸዋል ስትባል እኔ እነሱ ታርቀው ቤት ከሚሰጠኝ እንዲሁ ተራርቀው ቀርተው ሁሉም ነገር ይቅርብኝ አለች ማለት ነው። አያችሁ ጭካኔዋን፣ አያችሁ ራስ ወዳድነቷን። ከዚህ በላይ ራስ ወዳድነት አለ ራስ ወዳድ ሆኛ አይደለም ምናምን ራስ ወዳድ ሆኛ አይደለም ትላለች ከዚህ በላይ ራስ ወዳድነት አለ ወይ አዩ እኔ ወላይ ተመካክራችሁ እየሰራችሁ ያላችሁት ነገር ካልሆነ የምክክር ነገር ካልሆነ በቃ ተመልካች እንዲጠላሽ ተመልካች በጣም እየጠላሽ እኔ ጥሩ ኮሜንት ተመልካች በጣም ባንቺ እየተናደደ አንቺን እየጠላ ነው ያለበት ማለት ነው እና ሰይድ ቤቱ ያለችውን ምላስ ሳያሳርፍ ከቦታ ቦታ ከሀገር ሀገር ምን ያዞረዋል? ነው እንዴት ሆናን የምንኖረው? ይቺ አሁን ለመበቀል እቅድ ይዛ እበቀላለሁ ብላ እቅድ ይዛ ነው የተቀመጠችው። በቀ እሷ ያደረገችውን ነገር ብድሬን ሳልመልስ ከእሷ ጋር ሰላም አናወርድም ከእሷ ጋር ምንም በህይወቴ ላይ የምትጨምርልኝ ነገር የለም። ባሌ ደህና ይሁን፣ ባሌን አሳልፌ አልሰጥም። ከኋላ የመጣ አይና ወጣ የሰው ባል ወስዳ ባሌን አልሳልፍ አልሰጥም። ታዲያ ከዚህ በላይ የሚያናድድ ነገር አለ ውዶች? እኔኮ በጣም ነው የሚገርመኝ፣ ስራዋ በጣም ነው የሚያናድደው። አዩ ቀልብ ግዢ፣ ወደ ልቦናሽ ተመለሽ ነው ማለት ነው፣ ፈልገው የምር ሱመያ እንደዚህ እያለች እንደዚህ እየተናገረች ዝም ያላት ሰውዬ ነገኔንም የሆነ ነገር ብታደርገኝ፣ ልጆቼን የሆነ ነገር ብታደርግ ዝም ይላታል የሚል ጥርጣሬ ራሱ እኮ ይፈጠራል። ጋይስ ዚ አፏ እንዳመጣላት እያወራች እያየናት ነው እና ብቻ እኔ ብቻ አላቅም። እሱመየ በጣም ነው የምታሳዝነኝ። ወላሄ በእንደዚህ አይነት በቃ ህይወታቸው ላይፋቸው ትዳራቸው እንደዚህ መሆኑ በጣም ይገርመኛል። ከዛም አልፎ ተርፎ መጥቶ ደግሞ እንደዚህ ምላሷን እያስረዘመች እንደዚህ በቃ ንብረት ላይ አተኩራ የሱ ዝምታ ይገርመኛል፣ እውነት ለመናገር ማለት ነው። እና ውድ ቤተሰቦች ዛሬ ያዩ ንግግር እኔ በጣም አናዶኛል። የሁሌንም ታናድደኝ እውነት ለመናገር እና እናንተ ምን ተሰማችሁ? አያችሁ፣ ሳይድ ከቦታ ቦታ ይዞራል። ሳይድ ከቦታ ቦታ ይዞራል። አያንቱ እንዲገናኙ አልፈልግም፣ ተራርቀው ይቅሩ እያለች የሰሄድ ፍለጋ ምን ፋይዳ አለው? የኔ ጥያቄ ይሄ ነው። ሰኢድ መዞሩ ከቦታ ቦታ ምንድን ነው ፋይዳው? ይቺ ልጅ በየጊዜው ነገሯን እያቀጣጣለች ነገር እያባባሰች እንዳይቀራርቡ እያደረገች የሰይድ መዞር ምንድን ነው ፋይዳው ነው? ቤተሰቦቼ፣ በጣም ያሳዝናል። ከእንደዚህ አይነት ሰው አላህ ይጠብቃችሁ ነው የምለው። በህይወታችሁ ውስጥ እንደዚህ ዘው ብሎ እኔ ብሼ እኔ በቃ ሁሉ የኔ ነገር ሁሉ የኔ ነው ከኋላ መጥቶ እኮ ነው እኔ ብሳለሁ ብሎ ህይወታችሁን ከሚያመሰቃቅል ሰው ፈጣሪ ይጠብቃችሁ ይጠብቀን ነው ማለትም ፈልገው ወደ ቤተሰቦቼ ብቻ በጣም ከባድ ነው ስለተከታተላችሁኝ አመሰግናለሁ በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሆኑልኝ እወዳችኋለሁ አከብራችኋለሁ ሱመያ ይባለችበት አላ ይጠብቃት መልካም ቆይታ